ጨረቃዎች በሚገርም ሁኔታ አንድ ዓመታቸውን አክብረውታል። ዋው! እንዴት እንደሚያምሩ የነበረ እውነት አጠርመጠን ያለ ዝግጅት አለባበሳቸው ሁሉ ነገሩ ነበር የሚያምረውና ያው ይህን እንዳደርግ እንግዲህ ፍጼ ነው ያገዘኝ እያለ ነበር ብሩኬ። ያው ፍጼ ካለ ሁሌም ሰላም አለ። ፍጼ ላይም እና ለብሩኬ ፍቅር የቆመ ልጅ ነው በእውነቱ። እና ሀይሚና ብሩኬ ሀፒ ዩኒቨርሰሪ ደይ ይሁንላችሁ የኔ ቆንጆዎች ማለት ነው። በጣም ነው የምታሳሱት። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናቸው? የለኝ ደህና ናቸው ወይ? ሰላማችሁ ይብዛል። የእኔ ተናፋቂ ቤተሰቦች ተናፍቃችኋል። ማርያምን፣ በጣም ተናፍቃችኋል። ያው ታውቃላችሁ፣ ጠፍቻለሁ እንግዲህ በዚህ አጋጣሚ ሙስሊሞቼ እንኳን አደረሳችሁ፣ ኤድ ሙባረክ ብያለሁ። ያው የጠፋሁት ደግሞ የኤድ ቀን ሰው ዘና ፈታ ይላል፣ እኔ እንደው ድፍት ብዬ ነው አልኩት ማለት ነው። ቤታችን ቫይረስ የሚባል ነገር ገብቶ ብታዩ እና ታመሜ ነው የጠፋሁት እና ተመልሻለሁ ውዶቼ። እንግዲህ ጨረቃዎቻችን ያው አንድ ዓመት ሞልተዋል ማለት ነው። በጣም ይገርማል ግን አንድ ዓመት እንደዚህ ፈጣን ነው። ከመቼ ከመቼ ደርሶ ነው አንድ ዓመት የሞላቸው አይገርማችሁም ግን? እንግዲህ እኔና ሀይሚ ከተገናኘን ጀምሮ የወደዳችሁት ቪዲዮ የቱ ነው ሲል ነበር ብሩኬ። እና ያው ሁሉም ሰው የሚለው መጀመሪያ የተገናኙበት ከዛ ከሁለት ቪዲዮ አለ በጣም እሷ እና እሱ የተገናኙበት ማለት ነው መጀመሪያ መሰለኝ ስጦታ የተሰጣጡበት፣ እንደገና ደግሞ ከሙቢ ከወይና ጋር የተገናኙበት። እኔ ግን አንድ ለየት ያለ ቪዲዮም ወደዋለ ከተገናኙ በኋላ ምናምን ምናምን ለአንድ ሳምንት አዲስ አበባ ሂዶ ነበርና ብሩኬ አንድ ሳምንት ቆይቶ ወደ ቡታጅራ ተመልሶ ያገኛት ቪዲዮ ላይ በጣም ነው ደጋግሜ ሁሌ የምማያቸው ማለት ነው። በናፍቆት ነበር የተገናኙትና በቃ ሁኔታዋ ሁሉ ምናምን በጣም ነበር የሚያሳዛው ነው። ያን ቪዲዮቸውን በጣም ነው የምወደው። እና ቆንጅዬዎች፣ ያው ከስንት ውጣ ውረድ በኋላ እንግዲህ ለዚህ በቅተዋል። እግዚአብሔር ይመስገን ነው ማለት የሚቻለው። ትንሽ የማይባሉ ፈተናዎችም አሳልፈዋል ሀይሚና ብሩኬ በዚች አንድ ዓመት ውስጥ መጣላት መታረቅ፣ መጣላት መታረቅ ነበረ። ብቻ ብዙ ፈተናዎች እነሱም እንደገለጹት ከካሜራ ጀርባ እራሱ ለእናንተ የማናወጣቸው ብዙ ችግሮች እየገጠሙን ነበረ እያሉ ነበረን ነው። ነገር ግን ያን ሁሉ ድል አድርገውት ይኸው ለአንድ አመታቸው በቅተዋል ማለት ነው። ያው የሰው ልጅ ሲኖር ያለ ፈተና አይኖርም አይደለም፣ ፈተና ሁሌም አለ። ግን ደግሞ ፈተናውን የምትወጡበትን አቅም ፈጣሪ ይስጣችሁ ነው እንግዲህ እሷን ብላለች ሀይሚዬ ማለት ነው። ፈተና ሊገጥመን ይችላል፣ ነገር ግን የምንወጣበት አቅም እንዲኖረን አግዙን ብላለችና ና ሀይሚዬ እኔ ቆንጆ እናንተ በርቱ እንጂ የጨረቃ ፋሚሊ ሁሌም ከእናንተ ጎን ነው እና ለዚህ ቀን ስለበቃችሁ እጅግ በጣም ደስ ብሎኛል። ያው ብሩኬም ደግሞ እንግዲህ አርጅተን ዱላ ይዘን ሁላ ቪዲዮ የምንሰራ ነው የሚመስለኝ እያለ ነበረ። እንደ ቀላል ብሩኬት ይቀራል፣ ይሄ የማይቀር ነገር ነው። አርጅታችሁ በዳድ የምትሄዱ አድርጋችሁ የልጅ እያሳያችሁ ነው የምለውኒ። ቀጣይ ለመጪ ህይወታችሁ ደግሞ እናንተ ተጋብታችሁ ልጆቻችን ወልዳችሁ የምትስሙበት ዘመን ይምጣላችሁ። ይሄ ፍቅራችሁ ይሄ የመተሳሰባችሁ ከእናንተ አይጥፋ። ከሀይሚና ብሩኬ መካከል የፈለገ ነገር ቢጋጩ ምን ቢሉም በጣም ትልቅ መተሳሰብ አለ፣ በጣም ትልቅ ማለት ነው። ብሩኬ ለሀይሚ እጅግ ያስባል፣ ሀይሚን ለብሩኬ እጅግ ታስባለች እና ዛሬ እንግዲህ ያው ለየት ያለ ስጦታ ተሰጥቶታል። እያየነበረው ቢሆንም አድሳ በጣም የሚያምር ስጦታ ነው የሰጠችው፣ ቀመምዬ ማለት ነው። የእሷ ስጦታ ግን አላየነውም፣ ምን እንደሆነ ያው ከቤት ሽደሽ ነው የምታየው ብሏታል። እርግጠኛ ነኝ ታሳየናለች ወይም ደግሞ ትነግረናለች ብዬ አስባለሁ። እና ምን ይሆናል ብላችሁ ትገምታላችሁ? ብቻ ለየት ያለ ስጦታ ነው የሰጣት ብዬ አስባለሁ። እና የእኔ ቀመሞች እናንተ የፍቅር ተምሳሌት ናችሁ። የምር ገና ከእናንተ በጣም ብዙ ሰው ስለ ፍቅር ይማራል ብዬ አስባለሁ እግዚአብሔርን የሰው ልጅ ያስባል፣ ይመኛል። የተመኘውን ደግሞ ያገኛል። እና ሀይሚ ብዙ ጊዜ ለዋለ የተመኘችውና ያገኘች በመጀመሪያ ማንን ማግባት የምትፈልጊው? ብሩኬን። ማንን ማግኘት የምትፈልጊው? ብሩኬን አለች። ይኸው የተመኘችውና ያገኘችውና እሱም ደግሞ ያው ዝም ብላምትስቅ ሚስት ይስጠኝ ነው ያለው ማለት ነው። ሀይሚዬ እንደምትዋት ፈገግ ማለት ትወዳለች። ና ብቻ የኔ ቆንጅዬዎች ማለት ነው ሁለታችሁም ተፋፍሳችኋል። ሁለታችሁም የምትተናነሱ ሰዎች አይደላችሁም። በጣም ምርጥዬ ናችሁ። በጣም ነው የምታምሩት። ዛሬ ደግሞ በጎንደር ቀሚስ ፏ ብልጭ ብላችሁ እጅግ በጣም ነበረ የምታምሩት። እና ውድ ቤተሰብ ያው ይህን ቪዲዮ ላይክ ላይክ አድርጉልኝ። እና ሀይሚ አንድ ዓመታቸውን አክብረው እንዴት ይቀራሉ ብዬ ነው ዛሬ ነው የከቻልኩት እንጂ እውነት ለመናገር ተውት እስኪ ብቻ ግን ያው ከዚህ በኋላ አልጠፋም። ውድ ቤተሰቦቼ ቪዲዮውን ደግሞ ላይክ አድርጉልኝ። ወዳችኋለው። ባይ ባይ።